በርካቶችን እንባ ያራጨው የአርቲስት ፍሬህይወት ባህሩ ቀብር ስነስርዓት ተፈፀመ። በዚሁ ቀብር ስነስርዓት ላይ በርካቶችን ሀዘን ልብ የሰበረ አልፎም ደግሞ ለ49 አመታት ደከመኝ ስልቸኝ ሳተል ስታገለግል የነበረችው ብሔራዊ ቲያትር በከፍተኛ ሀዘንና ልብ ስብራት እንደሸኝ የጀምረም ነው። በዚሁ እንግዲህ አስክሬን የት ይረፍ የምለው በዋናነት ስጠየቅ የነበረ ሲሆን በስተ መጨረሻ እንግዲህ በቀጨኔ መድኃኔዓለም ቤተ ክርስቲያን ላይ አስክሬኗ ሊያርፍ እንደቻለ ጭምርም ነው። በቅድስት ስላሴ ካቴድራል ቅጥር ግቢ ውስጥ ይፈጸም የተባለው እንዳልተሳካ ጭምርም በስተመጨረሻ እንግዲህ አማራጭ ከመታጣቱ የተነሳ ወደ ቀጨኔ መድኃኔ ዓለም ቤተ ክርስቲያን እንደተፈጸመ ጭምርም በርካታ ዘመድ ወዳጆቿ፣ የስራ ባልደረቦቿ ወይም የሙያ አጋሮቿ በከፍተኛ ዘንና ለቅሶ አስገሬኗን ሽኝት መርሀ ግብር ላይ እርማቸውን እንዳወጡ ጭምርም ነው የወጡት መረጃዎች የሚያሳዩት። እስካሁን ድረስ እንግዲህ አጫጭር መረጃዎችን በማስመልከት እጅግ አሳዛኝና ልብ ሰባሪ መረጃዎችን በማስመልከትም ነው ለእናንተ ይዤላቸው የመጣሁት። ሚኪ ታቦርን ሰብስክራይብ በማድረግ ወቅታዊ ነጫጭር መረጃ አገኙ። ሰላም ቆዩልኝ።